ሀሩን ሚዲያ ከዓለም የሙስሊም ወጣቶች ጉባኤ ዋሚ ጋር በመተባበር ማህበራዊ ሚዲያን ለዳዕዋና መረጃ ለመስጠት እንዲሁም ማህበራዊ ሚዲያን ለመልካም ተግባሮች በመዋል ለማህበረሰቡ አዎንታዊ አስተዋጽኦ ማበረከት ለሚፈልጉ ሙስሊም ወጣቶች ስልጠና ሰጠ። ያው ብዙዎቻችሁ ልታቁ ትችላላችሁ፣ እያስባለ የሀሩን ሚዲያ የኢትዮጵያ ውስጥ ያሉ ስቱዲዎች ኃላፊ ነኝ። እንግዲህ ሀሩን ሚዲያ ምን እንደሚሰራ ምን ዓላማ ይዞ እንደሚንቀሳቀስ በደንብ ትረዳላችሁ ብዬ አስባለሁ። እና እንደ ሀገር መረጃዎችን ከማድረስ አንጻር የነቃ አክቲቭ የሆነ ማህበረሰብ ከመፍጠር አንጻር በተለይ በመረጃው ረገድ ማህበረሰብ ማንቃት መሰረት ላይ አድርጎ በመላው ሀገሪቱ ያለምንም አካባቢ ለውጥ ትልቅ ስራ እየሰራ እንደሚገኝ ታውቃላችሁ ብዬ አስባለሁ። ሀሩን ሚዲያ እንዲሁ ሀሩን ሚዲያ እንደ ሚዲያ መረጃን ከማድረስ ማህበረሰብ ከማንቃት በተለይ ደግሞ ይሄ የፈትዋ ጉዳይ ብቻ ሳይሆን በተለይ የመረጃ ጉዳይ ማህበረሰብ በጣም ማወቅ አለበት። አሁን ወቅቱ ያለበት ደረጃ በዓለም ላይ ከዓለም ነባራዊ ሁኔታ አንጻር በፖለቲካው የሚሆን ይችላል፣ በኢኮኖሚ በማህበራዊ ሕይወቱ በሁሉ ረገድ የነቃ ማህበረሰብ ሲፈጠር ነው ሙስሊም ማህበረሰብ ከፍ ሊል የሚችለው የሚል ሀሳብ ስላለ በተለይ ደግሞ ማህበረሰብ ኃላፊነትና ግዴታውን ታውቆ ለሀገር አስተዋጽኦ ማድረግ የሚችል ማህበረሰብ የመፍጠርና ራይቱን በደንብ የሚያውቅ እንደምታውቁት ሙስሊም ማህበረሰብ በብዙ መልኩ ብዙ ማርጂናላይዝ የተደረጉበት ኤሪያዎች እንዳሉ እናቃለንና ያው ከብዙ ዓመት እየተገፋ እየተገፋ የመጣ ችግር ነው። እና ያው በጣም ኤክስትሪም መስራት እንዳለብን በተለይ በሚዲያው ዘርፍ ደግሞ ማህበረሰባችን ማንቃት እንዳለብን ታሳቢ ተደርጎ የሚሰራ ሚዲያ ነው። ሚዲያው እንዳልኳችሁ መረጃ ብቻ በመስጠት ላይ መቆጠብ የለበትም። አንዳንዴ እንደ ሚዲያ በተለያዩ ቦታዎች ላይ ሄደን እንቅስቃሴ ስናደርግ፣ ስራዎች ስንሰራ፣ እንደ ሀገር ያለብን ክፍተት ስናይ በጣም ይሰማናል እና ሚዲያው በቃ ያለውን ክፍተት ለመሙላት በብዙ መልኩ መንቀሳቀስ እንዳለበት እናስባለን። ከዛ ውስጥ አሁን ማህበረሰቡ በተለይ አዲሱ ትውልድ ከታች ከኪድስ ጀምሮ እስከ ዩኒቨርሲቲ ተማሪዎች ጭምር የበቃ ትውልድ መገንባት አለብን የሚል እሳቤ ወይ ደግሞ በዛ በኩል ያለው ክፍተት በማየታችን በተለይ በቴክኖሎጂውና በሚዲያው ዘርፍ ላይ እንደው የአቅማችን አስተዋጽኦ ማድረግ አለብን። ይሄ መረጃ ከማድረስ ባለፈ በዚህ መልኩ ስልጠናዎችን መስጠት አለብን የሚል እሳቤ ይዘን እየተንቀሳቀስን ያለ ነው። መረጃ ይኖራችኋል ብዬ አስባለሁ። ክረምት ላይ በሀይ ስኩል ደረጃም ስልጠና ሰጥተናል። በቴክኖሎጂ ላይ ብቻ መሰረት ያደረገ ወደ 68 ሰባ ልጆችን ከፍተኛ ስኮር ያደረጉ ልጆችን በነፃ በዚህ መልኩ የ6 ሳምንት ስልጠናት ሰጥቶ በአጭር ጊዜ ውስጥ እነዛ ልጆች ቴክኖሎጂ ላይ ቴንደንሲ እንዲኖራቸው ተሰርቷል። አሁንም ይሄ ነገር መቀጠል አለበት ከሚል ከተለያዩ ባለድርሻ አካላቶች ጋር በመገናኘት ወጣቶችን በተለይ ሜንቶርሺፕ ላይ ሚዲያ ላይ ቴክኖሎጂ ላይ ማውቃት አለብን ከሚል አንፃር ታሳቢ ተደርጎ ነው የዛሬ ፕሮግራም በዚህ መልኩ ከእናንተ ጋር የተገናኘ ነው ማለት ነው። እንግዲህ ሀሩን ሚዲያ የራሱ የሆነ ፋይናንስ ሶርስ የለውም። የተለያዩ አካላቶችን በማናገር ነው እንደዚያ የስልጠናዎች መስጠት የምንችለው የሚል ሳቢ ስላለ፣ ያው እንደምታዩት ከዋሚ ጋር ይሄ ስልጠና ሊዘጋጅ በቅቷል። አልሐምዱሊላህ። ያው እንደምታቁት የሁለት ቀን ስልጠና ነው። በዚህ ስልጠና ውስጥ እንደምታቁት ብዙዎቻችሁ ደግሞ ኢንተረስት እንዳላችሁ ታሳቢ በማድረግ በተለይ ኮንቴንት ክሬሽን ላይ ሚዲያ እና ሞባይል አሁን እንደምታውቁት ሚዲያው በጣም ዳይናሚክ ሆነዋልና እና ከዛ አንጻር ኢዝሊ ባላችሁበት ቦታ ላይ እንዴት ማህበረሰብ የሚጠቅም ስራ መስራት ይቻላል የሚል ሳቢ ታሳቢ ተደርጎ ይሄ የሁለት ቀን ስልጠና በተለይ በሞባይላችሁ ማህበረሰብን እንዴት ማገልገል ትችላላችሁ፣ እናንተ ፕሮፌሽናችሁ እንዴት ማሳደግ ትችላላችሁ፣ ኬሪያችሁን እንዴት ቢልድ ማለት ትችላላችሁ ከሚል አንጻር የተዘጋጀ ስልጠና ነው እና ኢንሻላ በዚህ ስልጠና በጣም ቆንጆ ነገር እንደምታገኙ ተስፋ አድርጋለሁ። ሀሩን ሚዲያ ከዓለም የሙስሊም ወጣቶች ጉባኤ ዋሚ ጋር በመተባበር በማህበራዊ ሚዲያ ላይ አዎንታዊ አስተዋጽኦ የማበረከት ፍላጎት ላላቸው ሙስሊም የዩኒቨርሲቲ ተማሪዎች ለረዥም ዓመታት በጋዜጠኝነትና በቴክኖሎጂ ልምድ ባላቸው አሰልጣኞች ልዩ ስልጠና በአያ ሆቴል ሰጥቷል አብዱራህማን አሚን እባላለሁ ከወንድሜ መሐመድ ጋር የቲቪ አብረን ለአራት ዓመታት የቲቪ ላይ እንዲሁም የተለያዩ የሀገር ውስጥና የውጭ ሚዲያዎች ላይ ተወሰኑ ተሞክሮች አሉኝ ከዛም ባለፈ ደግሞ በሶሻል ሚዲያ ላይ የተለያዩ የአድ ካምፔኖች የማርኬቲንግ ካምፔኖችም የመስራት ተሞክሮም አለኝ እና ኢንሻአላህ ዛሬ የሞባይል ጆርናሊዝምን የሞባይላችንን ተጠቅመን እንዴት ኢምፓክት መፍጠር እንደምንችል ምና ይሆናል ዛሬና ነገ እንሻአላ በዚህ ትሬኒንግ ፕሮግራም። ቅድም ወንድሜ አንድ ሀሳብ ሲያነሳ የሆነ ነገር አስታወሰኝ። ይሄ በእጃችን ያለው ስልክ ቦምብ ነው ብሎ ነበር አደለ? እቺ ቃል ራሷ ሲሪየስ በሆነ ሲትዌሽን እንደ ጆርናሊስት ገጥማኛለች በአንድ ወቅት ለኢቲv መሰኛ ለኢቲv ከሀገር ውጭ ለዘገባ እንወጣና ኤርፖርት ላይ ካሜራ ምናምን ኢኩፕመንት ይዘናል። እና ገና ለገና እዛ ሀገር ላይ ስናርፍ እዚህ ምንም እንትን አላል ነበር። እዛ ስንደርስ ይዘውን ወደ ጎን የሆነ ክፍል ውስጥ ይከቱ ነው። እና አብረኝ የነበረው ከኢትዮጵያ ወጥቶ አያቅም። የሄደበት ሀገርም አዲስ ነው። በጣም ብዙ አንክሸስ ሆኗል ምናምን እና እኛ እኮ ምንም አላደረግንም፣ ጆርናሊስቶች ነን። ቋንቋ አይችልም እሱ። እኔ የምናገረው እኛ ጋዜጠኞች ነን፣ እዚህ ያለውን እዛ ከተማ ላይ ያለውን ኤቨንት ለመዘገብ ነው የመጣ ነው ብለን እናወራዋለን ወይም እናስረዳዋለን። እና እሱ ደንግጦ በቃ ምንድን ነው የሚሉት እያለ በአይኑ አፋችንን ይከታተላል ማለት ነው። እና መጨረሻ ላይ ሰውየው አይ እናንተ እንደዚህማ አታቅልሉት፣ ፖሊሱ ማለት ነው፣ እናንተ እኮ የያዛችሁት ቦምብ ነው አለን። ሰውየው ብሎ ጮኸ። አጠገብ ያለ አረ፣ እኛ ቦምባ አልያዝነውም። ቦምባ አይደለም ይሄ እኮ ካሜራ ነው ብሎ ቦርሳ መክፈት ጀመረ። አውስ ካሜራ መሆኑ ጠፍቶት አይደለም፣ ነገር ግን የያዛችሁት ነገር ዲስ ማች ዴንጀረስ ነው የሚለውን የጆርናሊዝም የሚዲያ ኢንፎርሜሽንን የማቀበል ሪስፖንሲቢሊቲ ምን ያህል ከባድ እንደሆነ እና አገር እኮ ያፈርሳል ምናምን። እሱ ደግሞ አረ፣ ተዋንተ እኔ አግባባዋለሁ ምናምን እያልኩ ሲትዌሽኑን ዲፊውዝ ለማድረግ ስታገል የነበረት ለረዥም ሰዓታት እዛ ተቀምጠን አትወጡም ተብለን። እንግዲህ አስቡት ሌላ በረራ ደግሞ ሰከንድ እዛው ሀገር ውስጥ ደግሞ ምንበረው በረራ አለ። እና ለረዥም ሰዓታት ኦልሞስት ሶስት አወርዝ ምናምን ስልክ የለንም የሀገሩ ሲም የለንም ማንጋ ነው እንትን የምንለው በጣም ከባድ ሲትዌሽን ውስጥ ገባን። ለምን ጆርናሊስቶች ስለሆነ፣ ለምን የያዝኑ ቦምብ ስለሆነ እና ያ ተርም በጣም ትክክለኛ ተርም ነው ብዬ ስላሰብኩ ነው። ይሄ ሞባይል ፎን የምንለው ነገር በጣም ብዙ ካፓብሊቲዎች አሉት። ብዙ ነገሮችን ማድረግ እንችላለን፣ በሞባይል በኢንፎርሜሽን ብቻ ማለት ነው እንሻላ። ዛሬ ዛሬ እና ነገ በሚኖረን ትሬኒንግ ላይ ደግሞ ይህን ነገር በደንብ ዲስከቨር እና ሮድ ማፑን በደንብ የምናይና የምንዳስስ ይሆናል ብዬ እንሻላ ተስፋ አድርጋለሁ። ለሁለት ቀናት በቆየው የስልጠና ፕሮግራምም የማህበራዊ ሚዲያ ምንነት፣ ኮንቴንት ክሬት ማድረግ ወይም ሀሳብ ማመንጨት ሚዲያን ለበጎ ተግባር እንዴት መጠቀም እንደሚቻል የሚያሳዩ እና ሌሎችም መሰል ትምህርቶችን መስጠት ተችሏል። ማድረስ ለራሳችን ኢንተርቴን ማድረግ ምናም ብቻም ሳይሆን መተዳደሪያችንም ሊሆን ይችላል። ብዙዎች እኛ ሀገር ያለው የሚዲያ ሊትሬሲ ኒልቱ ዜሮ ነው የሚባለው። ለምን ሰው አይጠቀምም? ብዙ ሞባይል ይዞ ይዞራል። ትልልቅ የሚባሉ ሞባይሎችን ሁለት መቶ ሺህ ብር አውጥቶ አይፎን ይዞ ይዞራል። ፕሮማክስ የሚባለው ነው፣ አይፎን 16 ማለት ነው። ግን ፎቶን እንኳን አያነሳበትም። ከፍተኛ ሪዞሉሽን ያለው እንትን በኪሱ ይዞ ስልክ ብቻ የሚደዋወል ሰው አለ። ምናልባት ያንን አንድ ኮድ እንደ እናንተ አይነት ታሌንት ላለው ሰው ቢሰጠው ወይም ደግሞ በውሰት ቢያቃብለው ብዙ ኮንቴንት ለሙስሊሙ የሚጠቅም ነገር ለማህበረሰብ የሚጠቅም ነገር ብዙ ነገር ሊሰራበት ይችላል እና እንደዚህ እናስብላለሁኝ። ስልጠናው በማህበራዊ ሚዲያ ላይ ስልጠና ወስደው ዲናቸውንና ማህበረሰቡን መጥቀም የሚችሉ ትውልዶችን ለማፍራት ያለመ ነው። ይህንኑ ስልጠና የወሰዱ ሰልጣኞችም በሁለት ቀናት ባገኙት ስልጠና ብዙ ቁም ነገርን ማግኘታቸውን ገልጸው ስልጠናውን ላዘጋጁት ሀሩን ሚዲያ እና ዋሚ ምስጋናቸውን አቅርበዋል። ብስሚላ ሰላም አሌይኩም ወረህመቱላሂ ወበረካቱህ። እስማኤል እባላለሁኝ። የአዲስ ዩኒቨርሲቲ የጆርናሊዝም ተማሪ ነኝ። ያው ስለዚህ ስልጠና ያወቅኩት በጓደኛ በአብዱራህማን አሚን በኩል ነው። እንግዲህ ኡማውን፣ ማህበረሰቡን እንግዲህ ሀገራችንን የያዝነው ሞባይል በመጠቀም ምን ያህል ማገልገል እንችላለሁ የሚለውን በጣም ስለመረዳ፣ እዚህ ጋር ደግሞ የተሻለ ኤክስፒሪንስ አላችሁ ብዬ ከማሰባቸው ወንድሞች ይህን ነገር ለመረዳት ነው እዚህ የመጣሁትኝ። ሶሻል ሚዲያ ላይ እንግዲህ ሪሰንት በቅርቡት የተወሰነ ነገር እንቅስቃሴ አደርጋለሁኝ። እንግዲህ ከዚህ የማገኘው ስልጠና ደግሞ በተወሰነ መልኩ እንደሚያግዘኝ ተስፋ አደርጋለሁኝ። እናንተንም ደግሞ ላመሰግን እወዳለሁ። ሀሩን ሚዲያ እንግዲህ እንደ ህዝብ ሙስሊሙ፣ እንደ ሀገርም ትልቅ ስራ እየሰራ ያለ ሚዲያ ነው። ይሄ በጣም እሙን ነው። እኔም እንደግሌ ማለት ነው ኢንፎርሜሽኖችን ቼክ ማድረግ ስፈልግ ሀሩን ሚዲያ ፕራዮኮን፣ ቅድሚያ ከሚሰጣቸው ሚዲያዎች መካከል አንዱ ነው። በርቱ ለማለት ፈልጋለሁ። ሰላም አለይኩም። አመሰግናለሁ። ስሜ ፋጥማ ጣሀ ይባላል። ባክግራውንዴ አካውንቲንግ ፋይናንስ እና አረቢክ ዲግሪ ያለኝ በሁለቱም ማለት ነው። ይህንን የሰማሁት ሊንክደን ፔጅ ላይ ነበር፣ የአብዱራሂም አህመድ ላይ ፖስቶት ነው ያየሁት፣ እና በዛ ምክንያት ነው ወደዚህ መምጣት የቻልኩት። ሌላ ደግሞ ከሀሩን ሚዲያ ምንድን ነው ኤክስፔክት ምታደርግ ያለኝ ቪው ምንድን ነው? አይ ቲንክ ብዙ ሶሻል ሚዲያ ላይም የሚለቀቁ ብዙ ዜናዎችም ግለሰቦችም የሚፖስቱን ነገር ለማረጋገጥ ነው የሚገባው፣ አሹር ለመሆን ማለት ነው። ሶ እዛ ላይ ያለው ኢንፎርሜሽን እርግጠኛ ለመሆን ሀሩን ሚዲያ ነው የሚከታተለው። ቤዚክሊ ደግሞ ኢስላሚክ የሆነ ነገር ሲሆን ኤክስፔክቴሽን ምንድን ነው በዚህ በዛሬው ትሬኒንግ ላይ የሚለው አይ ቲንክ እኔ ሶሻል ዲጂታል ማርኬቲንግ ላይ ነው አሁን የምሰራው ሶ ሚዲያ እና ዲጂታል ማርኬቲንግ ያለውን ነገር ጋፓቸውን እንዴት ነው የሚገናኙት የሚለውን በደንብ ለማየት እሞክራለሁ እንዲሁም ደግሞ በስራ የህፃናት መጽሐፍ ነው የምጽፈው በእንግሊዝኛ ሞር ኢንተረስቴ ቋንቋና ስቶሪ ቴሊንግ ላይ ስለሆነ ይሄኛው ቪዥዋላይዝ ለማድረግ ወደ ዲጂታል እንዴት እንደሚቀየር ለማወቅ ነው የመጣሁት አመሰግናለሁ ብስሚላ ስሜ ነስረድ ነገሽ ይባላል በኬሚካል ኢንጂነሪንግ ከወሎ ዩኒቨርሲቲ ግራጁዌት አድርጊያለሁ። ስለ ስልጠናው የሰማሁት በፌስቡክ የሀሩን ሚዲያ ፔጅ በራሱ ላይ ነው እና በዚህ ጉዳይ ላይ ዑማውን ለማገልገል ፍላጎት ስላለኝ እና ስለ ሶሻል ሚዲያ እና ደግሞ ስለ መረጃ ፍሰት ላይ ማወቅ ስለምፈልግ ያግዘኛል በሚል ነው የተሳተፍኩት። በዚህ ላይ ደግሞ ስለ ሀሩን ሚዲያ እናንተን ወይ ደግሞ ሀሩን ሚዲያን ለመግለጽ መሞከር ማለት ያለ ቀባሪ እንደማርዳት ማለት ነው። ብቻውን መሆን እያገለግለ ያለው ማለት ሌሎች አሉ፣ ዲናዊ ብቻ አትኩሮ የሚሰሩ አሉ። ሀሩን ሚዲያ ግን በዲናውም በኢንፎርሜሽንም በኩል ብቻውን ህዝቡን እያገለግለ ያለው ነው እና አላህ ያበርታችሁ አላህ ያግዛችሁ። እኛም ደግሞ እናንተን አሪያ ተከተልን ህዝቡን የምናገለግል ያድርግን ለማለት እፈልጋለሁ። አመሰግናለሁ። ቢስሚላህ እስማ አባላላ የወራቢ ዩኒቨርሲቲ ፍሬሽማን ተማሪ ነኝ። ኢንሻላህ በሚዲያ ላይ ትልቅ ኢንተረስት አለኝ ክፍተትም ስላለ መስራት አለብን ብዬ አስባለሁ። እና ይህንም ፕሮግራም ቴሌግራም ግሩፕ ላይ ነው ያየሁት። ለሀሩን ሚዲያ አላህ ይጨምርላችሁ ኸይር ስራ ስለምትሰሩ አላህ ኸይራችን ያብዛላችሁ። ሰላም አለይኩም። ሰልጣኞች ከወሰዱት ተግባር ተኮር ስልጠና በመነሳት ፕሮግራማቻቸውንም ሰርተው አቅርበዋል። ቀላል የሚባል አይደለም። በርካቶች የዕለት ተዕለት ኑሯቸውን ለሰዎች ከማጋራት ጀምሮ እንደ ዋና የመረጃ ምንጭነት ማኅበራዊ ሚዲያን ሲጠቀሙ ይስተዋላል። ሌሎች ደግሞ ቀላል የማይባል ቁጥር ያላቸው ሰዎች ያለ አግባብ ጊዜያቸውን ሲያሳልፉበትና ለመጥፎ ነገር ሲጠቀሙትም እንደዚሁ በሰፊው ይታያል። እኛ ስለ ፍልስጤማውያን ይመለከተናል ከ278 በላይ ጋዜጠኞች እና የሚዲያ ባለሙያዎች እንደ ሮይተርስ ሳማል ማስካ እና የአልጀዚራው አነሳቡ ሸሪፍ እንዲሁም ሌሎችም በሚዲያው ዘርፍ ለፍልስጤማውያን ሕይወታቸውን ሰውተዋል። በዓለም ላይ ስመጥር የሆኑ ስፖርተኞች ከሞሐመድ ሳላ እስከ ካሪም ቤንዜማ ከፔፕ ጋርዶላ እስከ ኤሪክ ካንቶና ከሉዊስ ሃሚልተን እስከ ኸቢብ እንዲሁም አትሌቲክ ቢልባኦና ሰልቲክን ጨምሮ ለፍልስጤማውያን ድምፅ ሆነዋል። መነሻቸውን ከስፔንና ከእንግሊዝ ያደረጉ አምስት መቶ የሚጠጉ በጎ ፈቃደኛ አክቲቪስቶች ከአርባ አራት ሀገራት ተውጣተው ምግብና መድኃኒትን ለፍልስጤማውያን ለማድረስ ረጅም የተባለውን ጉዞ በማድረግ ላይ ይገኛሉ። ይህም ደግሞ ለእነሱ ያላቸው ድምፅ ለማሳየት በማሰብ ነው። ከአለም ላይ ከሚገኙ ትላልቅ ከተሞች ውስጥ ከቦነስ አይረስ እስከ ብራሰልስ እስከ ፓሪስ እስከ አቴንስ ከበርሊን እስከ ለንደን ፍልስጤማውያን ሰላማዊ ሰልፍ በመውጣት ድምፅ ሆነዋል። አውስ ስለ ፍልስጤማውያን ይመለከተናል። እናንተ ስለ ፍልስጤማውያን ይመለከታችኋል? ሀሳባችሁን ኮሜንት ላይ ጠብቃላችሁ። ወይም ቪዲዮውን በደም ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ይሄን ቤት እንደሞ ፎሎ አድርጉ። ሼርም፣ ኮፒ ሊንክም ሪፖስት ማድረጉት ሰላም አለይኩም። ይመቻል። ሀሩን ሚዲያ በሚዲያው ዘርፍ ፈጣንና ተአማኒ የሆኑ መረጃዎችን ከማድረስ ባሻገር በቴክኖሎጂና በሚዲያ ዘርፍ ፍላጎት ላላቸው ሙስሊሞች ስልጠና በመስጠት ሚዲያው በተለያዩ ዘርፎች ትውልድን የሚቀርጽ ሁለንተናዊ ስልጠናዎችን እየሰጠ የሚገኝ ሲሆን መሰል ስልጠናዎችን ከሀሩን ሚዲያ ጋር በመተባበር መስጠት ለሚፈልጉ ተቋማት በራችን ክፍት መሆኑን እንገልጻለን።